መስቀል ማለት በመጀመሪያ ትርጉሙ መስቀል አመሳቀለ ከሚለው የግእዝ ቃል የሚወጣ ነው። የተመሳቀለ ማለት ነው። ይህም አንድ እንጨትና አቋምና አንድ እንጨት በአግድም ሲቀመጥ የሚሰጠው ሲደመር የሚመስለው የሂሳብ ስሌት ቅርጽ መስቀል ተብሎ ይጠራል። የተመሳቀለ ማለት ነው። መስቀል የተጀመረው እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተገኘ ሳይሆን ከጥንት ከመሰረት በስነ ፍጥረት ሲገለጥ በዓለመ መላእክትም ሲታይ የነበረ በኋላም በነቢያት በትንቢት የተነገረ በምሳሌ የተሰበከ ነው። መስቀል በነቢያት በዓለመ መላእክት በስነ ፍጥረት እና በዓለመ መላእክት፣ ራሳቸው ቅዱሳን መላእክት መስቀለኛ ናቸው። ክንፋቸውን መስቀል ሰርተው ክንፋቸውን ዘርግተው ነው እግዚአብሔርን ሲያመሰግኑ የሚኖሩት። ኢሳያስ በትንቢቱ ምዕራፍ ስድስት ከቁጥር አንድ ጀምሮ እንደገለጠው ወንዝ በአመተ ሞተ ኦዚያ ንጉሥ ሬክ ወ ለእግዚአብሔር እዲበመንበሩ ነዋህ ወለ ጥቀ ሱራፌል ኪሩቤል የሚቀውሙ አውዶ ኦዚያን በሞተበት ራስ እግዚአብሔርን በረጅም ዙፋን ተቀምጦ አየሁት፣ በዙሪያውም ሱራፌል ነበሩ እንዳለው እንዲሁም ደግሞ በሁለት ክንፋቸው ፊታቸውን ይጋርዳሉ፣ በሁለት ክንፋቸው እግራቸውን ይጋርዳሉ፣ በሁለት ክንፋቸው ይበራሉ ይላል። ለእያንዳንዱ ስድስት ስድስት ክንፍ አላቸው። በሁለት ክንፋቸው ፊታቸውን ይጋርዳሉ፣ ሁለት ክንፋቸውን ደግሞ እግራቸውን ይጋርዳሉ፣ በሁለት ክንፋቸው ደግሞ ይበራሉ። ማለት በቀኝ ክንፋቸውና በግራ ክንፋቸው እንዲህ ሲሆኑ መስቀለኛ ይሰራሉ እና ኪሩቤል ራሱ የእግዚአብሔርን ዙፋን ተሸክመው ይሄ የሚኖሩ ኪሩቤል በስድስት ክንፍ በመስቀለኛ መስቀለኛ ሰርተው ነው የሚኖሩት። ለዚያም ነው ሊቁ ቅዱስ ያሬድም በአንቀጸ ብርሃን ድርሰቱ ላይ ወይ ከድኑ በጾሙ በአርአያ ትምህርተ መስቀል ፊታቸውን ክንፋቸውን በትምህርተ መስቀል ምልክት ይዘረጋሉ። ወይሰፍሁ ክነፊሆሙ ክንፋቸውን ይዘረጋሉ ብሎ ሊቁ ቅዱስ ኤፍሬምም ተናግሯል። እና የመላእክት ክንፋቸው ራሱ መስቀለኛ ሆኖ ነው የሚኖረው። በእግዚአብሔር በዚያ ዙፋን ላይ እግዚአብሔር ይገለጣል። እግዚአብሔር ይመሰገናል። ለወዳጆቹ ይታያል። ይህ ብቻ አይደለም። ለነዚህ ለኪሩቤል ከህዝቅኤል ምዕራፍ አንድ ቁጥር ሶስት ጀምሮ ምን እንደገለጠልን ለያንዳንዱ አራት አራት ገጽና አራት አራት ራስ አላቸው። እምርእሶሙ እስከ ሐቌሆሙ አርባዕቱ ወእምሐቌሆሙ እስከ እግሮሙ አሐዱ ከራሳቸው እስከ ወገባቸው ድረስ አራት ገጽ አራት ራስ ናቸው፣ ከወገባቸው በታች ደግሞ እስከ ክራቸው ድረስ ደግሞ አንዳንድ ናቸው እንዳለው ለአራቱ ኪሩቤል አራት አራት ገጽ አራት አራት ፊት ሲኖራቸው አስራ ስድስት ይሆናሉ። እነዚህ ደግሞ ገጸ እንስሳ፣ ገጸ ሰብ፣ ገጸ አንበሳ፣ ገጸ ላይም ተብለው የሚገለጡ ናቸው በዚያ ምሳል የሚገለጡ ናቸው። እና እነዚህ አንዱ በምስራቅ ፊቱን ይዞራል፣ አንዱ ደግሞ በምዕራብ፣ አንዱ በሰሜን፣ አንዱ በደቡብ እንዲሆነው ይዞራሉ። አራቱ ገጽ ማለት ነው። እንዲሆነው ሲዞሩ መስቀለኛ ይሰራሉ። መስቀለኛ ሰርተው የእግዚአብሔርን ዙፋን ተሸክመው እግዚአብሔር በዚያ ላይ እየተገለጠ ለቅዱሳን ለወዳጆቹ ሲታይ ይኖራል። በብሉ ኪዳን በዚያ መልኩ ታይቷል፣ በሐዲስ ኪዳን በዚያ መልኩ ታይቷል። ባለ መመለክት እንዲህ ነው መስቀል የሚገለጠው በብሉ ኪዳን ለነ ኢሳያስ ለነ ሕዝቅኤል፣ በሐዲስ ኪዳን ለዮሐንስ ወልደ ነጎድጓድ ታይቷል፣ ተገልጧል። እና ይሄ ምስጢረ መስቀል የክርስቶስን በመስቀል ላይ የመሰቀሉን ምስጢር የሚገልጥ ነው። ገጸ ሰብ፣ የሰው መልክ አለው ያለው ኪሩ ክርስቶስ ሰው እንደሚሆን የሚያሳይ ነው። ገጸ አንበሳ አለው የሚለው ደግሞ የክርስቶስን ድልነሽነቱን የሚያሳይ ነው። ገጸ ንስሳ አለ አለው የሚለው ደግሞ ወይም ደግሞ የላም ፊት ያለው ኪሩ አለ የሚለው ደግሞ የክርስቶስን መስዋዕትነቱን የሚያሳይ ነው። ገጸ ንስር የሚለው ወይም የንስር ግልጽ የነበረው ደግሞ የሚለው ደግሞ የክርስቶስን ትንሳኤውን የሚያሳይ ሆኖ ተገልጧል ማለት ነው። በዚህ መልኩ ምስጢረ መስቀል ሲገለጥ ነበርና በብሉይ ኪዳን እግዚአብሔር እንዲያ ሆኖ ለቅዱሳን ለነቢያት፣ ለወዳጆቹ ይገለጥ የነበረው በመስቀል ተሰቅዬ እንዲሁ ዓለምን አድናለሁ ለማለት ነበረ። በአጠቃላይ የቅዱሳን መላእክት ክንፋቸው መስቀለኛ ነው። በብርሃን ሰይፋቸው ላይ የመስቀል ምልክት አለ። በብርሃን ዘውዳቸው ላይ የመስቀል ምልክት አለ። እግዚአብሔር ዓለምን ከፈጠረ በኋላ ለቅዱሳን መላእክት ሲገለጥ በብርሃን መስቀል ላይ ስሙን ጽፎ ነው የሰጣቸው። ወይቤ እግዚአብሔር ለይኩን ብርሃን፣ እግዚአብሔር ማለ ብርሃን ይሆን አለ ሲል በዛ ብርሃን መገለጥ ውስጥ ራሱን ሲገልጥላቸው ለቅዱሳን መላእክት የሰጣቸው ስሙ የተጻፈበት የብርሃን መስቀል ነው። ያንን የብርሃን መስቀል ይዘው ቅዱስ ቅዱስ ብለው አመስግነዋል፣ ሲያመስግኑ ይኖራሉ። ቅዱስ ቅዱስ ቅዱስ የሚለው ከአንደበታቸው አይለይም። እረፍታቸው ምስጋናቸው ነው፣ ምስጋናቸው እረፍታቸው ነው። ሁልጊዜ በዚያ በተመስጦ በተደሞ ይኖራሉ ማለት ነው። ጥቂት እንኳን ደቂቃ ያመሰግን አይመስላቸውም። አይተው አመስግነው አመስግነው አይጠግቡትም። በዛ መልኩ ይኖራሉ እና ይህም የሆነው በመስቀሉ ላይ በተጻፈው ስም ነው። በሌላ መልኩ ዲያብሎስ እኔ ፈጣሪ ነኝ ባለ ጊዜ፣ በታበየ ጊዜ ቅዱሳን መላእክት አመስግኑ ቢሉት ቢታበይባቸው ይህ እሉ እስከ መቼ በአምላካችን ላይ ይታበያል ያል ብለው ዲያብሎስን ገጠሙት፣ ድል ነሳቸው። አሁንም ለሁለተኛ ጊዜ ገጠሙት፣ ድል ነሳቸው። ለሶስተኛ ጊዜ ወደ ጊዜ እግዚአብሔር ቢያመለክቱ ድል ምትነሱበት ምክንያት እንድታውቁ ነው ብሎ የብርሃን መስቀል ሲሰጣቸው፣ በዚያ ገጠሙት፣ ድል ነሱት። ባለ ራእይ ዮሐንስ እንዳስቀመጠልን በራእይ ምዕራፍ 12 ላይ፣ ወፀብዎ ሚካኤል ሰራዊቱ ለውቱ ወፀብዎ ለውቱ አርቤ ሚካኤል ሰራዊቱ፣ ያንን አውሬ ሚካኤል ሰራዊቱ መላእክቱ ገጠሙት፣ ድል ነሱት። በሰማይ ቦታ አልተገኘለትም ወደ ምድር ጣሉት እንዳለው፣ ወደ ምድር የተጣለው ዲያብሎስ በመስቀል በብርሃን መስቀል በመላእክት የብርሃን መስቀል ነው። በዚያ መልኩ እየታየ እየተገለጠ ነው የመጣው። መስቀል እና ያ በዓለም መላእክት የታየው የተገለጠው መስቀል በአዲስ ኪዳን ለሚሆነው ለሚከናወነው ምስጢር ማሳያ አምሳል፣ ምልክት ነው። መላእክት የምእመናን ሚካኤል የጌታ ምሳሌ ነው። ሚካኤል ፊት አውራሪ ሆኖ ወይም አለቃ ሆኖ ሰራዊት መላእክትን ይዞ ዲያብሎስን ከነ ሰራዊቱ ድል እንደነሳቸው ጌታም በመስቀሉ አጋንንት ድል ነስተው፣ እንዲሁ ልጆቹን ምእመናንን ድል ንሱ ብሎ ድል የሚነሱበትን ኃይል ሰጥቷቸዋል። ለዛም ነው እስማ የሆነ ቀትልክሙ ምስለ ዘስጋ ወደ ዘይን በለ ምስለ መኳንን ተጽልመት፣ ውጊያችሁ ከደማዊ ከስጋዊ ፍጥረት ጋር አይደለም፣ ከጨለማ ገዦች ከአጋንንት ጋር ነው እንጂ ብሎ እንደገለጠው ልጆቹ የክርስቶስ ልጆች እኛ በመስቀል እየታገዝን በመስቀል ኃይል ክርስቶስ ድል መንሳቱ ሰጠን፣ በዚያ ድል ስንነሳ እንኖራለን ማለት ነው። እሱን ነው የሚያሳየው። አለመመላይክት ይህንን ዓለም የሚወክል ነው። በአጠቃላይ በሚካኤልና በሰራዊቱ እንዲሁም በዲያብሎስና በአጋንንት መካከል የነበረው ውጊያ የነበረው ሰልፍ በምዕመናንና በአጋንንት ያለውን እስከ ምጽአት የሚቀጥለውን ውጊያ የሚያሳይ ነው። አጋንንት በሰዎች ላይ እያደሩ እንዲሁም ራሳቸው ቅዱሳን አባቶቻችንን ባሕታውያን ገዳማውያንን እየተገለጡ የሚዋጓቸውን ውጊያ ያንን ፈተናቸውን የሚያሳይ ምልክት ነበረ ማለት ነው የታየው። ከዚያ ሲቀጥል በሰው ዓለም ስናየው መስቀል በሰው ተፈጥሮ ውስጥም እንዲሁ ተገልጧል። ሰው ራሱ ተፈጥሮ መስቀለኛ ነው። ሁለት እጃችን ስንዘረጋው መስቀለኛ እንሰራለን። ሰው ራሱ መስቀለኛ ነው ማለት ነው ተፈጥሮ እግዚአብሔርም በመስቀለኛ ማለት በመስቀል ተሰቅሎ እንደሚያድነው እየነገረው ነው። አስቀድሞ ስለሚያውቅ ማለት ነው፣ እንደሚወድቅ፣ እንደሚስት እንደሚያድነው እግዚአብሔር አስቀድሞ ያውቃል። እንደሚወድቅ ባይወስንበት እንደሚወድቅ ስለሚያውቅ ማለት ነው። በዛ መልኩ መስቀለኛ አድርጎታል፣ ተፈጥሮን የሰውን። ስለዚህ በሰው ተፈጥሮ ውስጥ ራሱ መስቀልን እናየዋለን፣ እንመለከተዋለን። ይህ ብቻ አይደለም፣ ገነት ራሷ መስቀለኛ ናት። እግዚአብሔር የሰው ልጅ ከፈጠረው በኋላ በገነት አኖረው። ለምን የገነትን ምድር ይጠብቃት ይንከባከባት ዘንድ እጽዋቱን ይንከባከባቸው ዘንድ አኖረው እና በምስራቅ እፀ ሕይወት አለ በምዕራብ በኩል እፀ በለስ አለች በሰሜን ና በደቡብ በኩል ደግሞ ሌሎች የሚበላቸው ብላቸው ጠጣቸው የተባሉት በአጠቃላይ እጽዋትና ታክልት ወንዞችም አሉ ከዚያው ከእፀ ሕይወት ስር የሚነቁ አራቱ ወንዞች አሉ ማለት ነው ገነት በዚህ መልኩ የተሰራች ናት እና አራት ማእዝናት መስቀለኛ ናት በመጻፈ ቅሌም ተስለ ይሄ ተብራርቶ እናገኘዋለን። ወገነትሰ አምሳለ መስቀል ይቲ ገነትም የመስቀል ምልክት ናት ብሎ ተጽፏል። በገነት ያሉ እጽዋት የምእመናን ምሳሌዎች ናቸው። በሌላም መልኩ ራሱ እጻ ህይወትም ራሱ ወይም ደግሞ ይሄ ህይወት ዛፍየ ተብሎ የሚጠራው በምስራቅ በኩል እግዚአብሔር የተከለው እሱ ራሱ የመስቀል ምልክት ሆኖ ነው የተገለጠው። ሊቋባጅ ወሪ ዘጋ ስጫም እንደነገረን መስቀልሰ እጻ ህይወት መስቀልስ እፀ ህይወት ነው፣ የህይወት ዛፍ ነው እንዳለው፣ መስቀል በህይወት ዛፍ ይመሰላል። ከዚያ ከህይወት ዛፍ ስር አራት ወንዞች እንደሚፈልቁ፣ እኒህም ግዮን አለ፣ ኤፌሶን አለ፣ ጤግሮስ አለ፣ ኤፍራጥስ አለ። ከነዚህ ግዮን ፈለገ ወይን ነው። ኤፍራጥስ ፈለገ ዘይት ነው። ጤግሮስ ፈለገ ማር ነው። እንደገና ደግሞ ግዮን ኤፍራጥስ ፈለገ ዘይት ነው። ጤግሮስ ፈለገ ማር ነው። ግዮን ደግሞ ፈለገ ሀሊብ ነው። እንዲህ አድርጎ ማለት እነዚህ የሚያሳዩት ሀሊብ፣ ወተት፣ ማር ናቸው እነዚህ እነዚህ የሚፈልቁበት ማለት በክርስቶስም ወተትና ማር የምታፈልቋን ከናንን አወርሳቸዋለሁ እንዳለው ወተት ወተትና ማር የፈለቀባት የከናን ምሳሌ የምትሆን ገነት መንግስተ ሰማያት የሚያወርስ መሆኑን የሚገልጥበት ምስጢር ነው። ዕፀ ህይወት የህይወት ዛፍ የሚባል ክርስቶስ ስለሆነ ማለት ነው። በሌላም መልኩ ፈለገ ወይን የተባለው ደግሞ ወይም የወይን ወንዝ የተባለው ደግሞ ክርስቶስ በመስቀሉ ላይ ደሙን የሚያፈስ መሆኑ፣ ምክንያቱም ደሙ የሚሰጠን በአምሳለ ወይን ስለሆነ ማለት ነው። የዘይት ወንዝ ደግሞ የተባለው ደግሞ የዘይት ወንዝ የሚያመለክተው ምኑን ነው? ከጌታችን ከኢየሱስ ክርስቶስ በጎን በፈሰሰው ውሃ ተጠምቀን በቅባሜሮን መታተማችንን የሚያሳይ የቅባሜሮን ምልክት ነው አጠቃላይ የእነዚህን አራቱ ምስጢራት የሚያሳይልን ነው ማለት ነው እና መስቀል በዚህ መልኩ በአለመ መላእክትም በአለመ ሰብም በሰዎች አለምም በገነት በምሳሌነት እየተገለጠ ነው የመጣው አዳምን እግዚአብሔር ዕፀ በለስን በበላ ጊዜ እነሆ አዳም ክፉና በጎን ያውቅ ዘንድ ከእኛ እንዳንዱ ሆነ ወይም እንጂ ወይም እኮ አዳም እጁን ከፍ ከፍ አድርጎ እጻ ህይወትን በልቶ ወይም ደግሞ የህይወት ዛፍን በልቶ ህይወትን አግኝቶ ለዘላለም ይኖራል ብሎ እግዚአብሔር ተናግሯል። ይሄ ትንቢት ነው። አዳም ከኛ እንዳንዱ ሆነ ማለት አካላዊ ቃል ባህሪ ያዳምን ተዋህዶ ስጋ የባህሪ አምላክ በተዋህዶ የባህሪ አምላክ መሆኑን እየገለጠልን ነው። እጁን ከፍ ከፍ አድርጎ የህይወት ዛፍን ይበላል እንደሆነ ይበላል፣ ለዘላለም ይኖራል የሚለውም ክርስቶስ በስጋ መሰቀሉን ስጋ የባህሪ አምላክ ሆኖ ለዘላለም ጸንቶ መኖሩን የሚያሳይ ምልክት ነው፣ ምስጢር ነው ማለት ነው። እና አዳም ጸረስ በበላ ጊዜ ወዲያውኑ የክርስቶስ የቃልን ሰው መሆን የሰውን ደግሞ ቃል መሆን ወይም የአምላክ ሰው መሆን የሰውን አምላክ መሆን በመስቀል መሰቀሉን ስጋውን መቆረሱን ደሙን ማፍሰሱን በዚህ መልኩ እግዚአብሔር ገልጦታል። ወደ ዘፍጥረት ምዕራፍ 3 ከቁጥር 23 ላይ ስናነብ ማለት ነው። ከዚያም አለፍ ስንል በነአቤል ጊዜ በነቃየል ጊዜ ምልክት ታይቷል፣ የመስቀል ምልክት። ቃየል አቤልን ከገደለው በኋላ ለቃየል ምልክት እግዚአብሔር አድርጎለት ነበረ። የሚያየው ሁሉ ደም የሆነ ነበር። እጽዋቱ፣ በአጠቃላይ አትክልቱ፣ ሳሩ የደም ምልክት እና እግዚአብሔር ደሙን በመስቀል ላይ እንደሚያፈስ ማሳያ ምልክት ነበረ። በኋላም በአብርሃም ጊዜ በወሬ ዘፍጥረት ምዕራፍ 18 ላይ እንደምናነበው እግዚአብሔር ለአብርሃም የተገለጠለት በመምሪያ አድባር ዛፍ ስር ነው እና እግዚአብሔር በዚያ መገለጡ አንዱ አካል በእጸ መስቀል እንደሚሰቀል ማሳየ ነበረ። አብርሃም በመምሪያ አድባር ዛፍ ስር ተቀምጠው ሲያያቸው ሂዶ ሰግዶ አንዱን አካል አዝሎ ሲገባ ሁለቱም አካል ገብተው ተገኝተዋል። ያም አንዱ አካላዊ ቃል ከስላሴ አንዱ አካል ማለት ነው። ከአብርሃም ባይሪ ሰው መሆኑን የሚያስረዳ ምስጢር ነው። ሁለቱም ገብተው መገኘታቸው ግን አካላዊ ቃል ሰውም ቢሆን ከአብ ከመንፈስ ቅዱስ አለመለየቱን በምስጢር ያሳያል፣ ይገልጣል። ና ያ እንጨቱ የሚያሳየው የህይወት ማለት የህይወት እንጨት የሚባል መስቀልን ነው መስቀልን ነው የሚያሳየው በመስቀል ትሰቀላለሁ። እና እግዚአብሔር በአብርሃም ቤት ተስተናግዶ ከጨረሰ በኋላ ምንድን ነው ያለው? አብርሃምን እንደ ዛሬ ሁሉ እንዲሁ የዛሬ ዓመት ወደ ቤት እመጣለሁ ወደ አንተ እመጣለሁ ብሎታል። እግዚአብሔር ወደ አብርሃም የመጣው በሐዲስ ኪዳን ከእርሱ ዘር በመወለድ ነው በስጋ በመገለጥ ነው እንግዲህ ለጊዜው ልጁ ይስሐቅን በመስጠት በበረከት በረድኤት ነው ወደ አብራም ቤት የመጣው ፍጻሜው ግን ምስጢሩ የሚያሳየው በመስቀል መሰቀሉ በስጋ መገለጡን ከእርሱ ዘር ሰው መሆኑን ነው እና መስቀልን በዚህ መልኩ እየተገለጠ በአጠቃላይ ነቢያት ብዙ ትንቢት እየተናገሩለት ብዙ ምሳሌ እየመሰሉለት ነው የመጣው መስቀል ነቢያት ትንቢት የተናገሩ ምሳሌ የመሰሉለት እንዲሁም በአጠቃላይ ሁለንተናቸውን ትተው የፈለጉት በየፍርኩታው በየተራራው እየዞሩ የጠበቁት የእሹት የመረመሩት የፈለጉት ነገር ነው። የፈለጉት ሀብት ንብረት ሳይኖራቸው ቤት ንብረት ሳይኖራቸው ከቤተሰብ ተለይተው በየተራራው በየፍርኩታው በየጫካው እያደሩ ህዝቡን እያጽናኑ ትንቢት እየተናገሩ አላውያን ነገስታትን እየገሰጹ በዚያ መልኩ ነው የኖሩት ነቢያትና ያ መስቀሉን እያዩ እየተመለከቱ ነበረ። እንዲሁም ኤርሚያስ። በመጽሐፈ ባሮክ ላይ እንደተገለጠው በቤተ መቅደስ ሆኖ ሲጸልይ እግዚአብሔር በዕለተ ዓርብ እንደተሰቀለ ሆኖ ታየው ይላል እና ደንግጦ እንደ ሞተስ እንደ በድን መሰለ ይላል እና ደቀ መዛሙርቱ ደንግጦ ሊቀብሩት ሲመጡ የእግዚአብሔር መልአክ ወዳጅ ኤርምያስን አትቅበሩ፣ እነሱ ከስጋው አልተለየምና ብሏቸዋል። ልክ በዕለተ ዓርብ እንደተሰቀለ ሆኖ እያዩት አጠቃላይ መስቀሉን መከራ መስቀሉን የክርስቶስ አዳኝነቱን ትንሳኤውን እርገቱን ዳግም ምጻቱን በተመስጾ በሩቅ በትንቢት ሆኖ እየተመለከቱ በእግዚአብሔር መንፈስ እየተመሩ እየተነዱ እያዩ እየተናገሩ እያብራሩት ነው የመጡ። ለዚያም ነው ቤተ ክርስቲያናችን በቅዳሴ ጊዜ ወንጌል ከመነበቡ በፊት ዲያቆኑ ልብሰ ተክኖ ለብሶ አክሊለ አክሊለ ወርቅ አድርጎ መስቀሉን ጨብጦ ምስባክ ይሰብካል። የዳዊት ምስባክ እና ዲያቆኑ የነቢያት ምሳሌ ነው። ልብሰ ተከኖ ለብሶ አክሊለ ወርቅ ደፍቶ መስቀሉን ጨብጦ ምስባክ መስበኩ ነቢያት ከልጅ ልጅህ ተወልጀ በመለልተ መስቀል ተሰቅዬ ስጋዬን ቆርሸ ደምን አፍስሸ አድናሃለሁ የሚለውን ተስፋ ይዘው ስለ ክርስቶስ ሰው መሆን ስለ ስቅለቱ፣ ስለ መስቀሉ ምስጢር በአጠቃላይ ስለ ትንሳኤው፣ ስለ እርገቱ የተናገሩትን ምስጢር ለመግለጥ ነው ቤተ ክርስቲያናችን በዚህ መልኩ የምታከናውነው እና ነቢያትም በዚያ መልኩ መስቀልን ሲገልጡት ነው የኖሩ። ከዚያ በኋላ እንግዲህ ብዙ ትንቢት ብዙ ምሳሌ ከተመሰለ በኋላ ቀን ቢደርስ አምባይ ፈርስ እንዲሉ እግዚአብሔር ቃል ከእመቤታችን ስጋንም ነፍስንም ነስቶ በስጋ ተገልጦ 33 ዓመት ከሶስት ወር በዚህ ምድር ከተመላለሰ በኋላ አይሁድ ጸልተው ተመቅኝተው ገቢረ ተአምራት ወመንክራት ቢያደርግ፣ ድውይ ቢፈውስ፣ ለምጽ ቢያነጻ፣ እውር ቢያበራ፣ ሙት ቢያነሳ፣ የአምላክነት ስራ ቢሰራ፣ የሰውነትንም ስራ የአምላክነትንም ስራ በአንድነት እያከናወነ ቢኖር ጸልተው ተመቅኝተው ሰቀሉት ማለት ነው። ለሙሴ ሕግ የቀናን መስሏቸው ሕግ አፈረሰ ብለው ሰቀሉት። ለእግዚአብሔር የቀናን መስሏቸው ባለማወቅ እግዚአብሔርን ሰቀሉት ማለት ነው እና የሰቀሉት በመልዕልተ መስቀል ነው እና በዚያ በትንቢተ ነቢያት በምሳሌ ነቢያት ሲነገር ሲገለጥ የነበረው መስቀል በአይሁድ እጅ ተዘጋጅቶ በአጠቃላይ ከሰባት ከሚሆኑ እጽዋት ተዘጋጅቶ ክርስቶስ ተሰቅሎበታል ማለት ነው። መስቀሉም የተዘጋጀው ሶስት ሰዓት ላይ ነው። አዳም ዕፀ በለስን የበላው በሶስት ሰዓት ነበረ በዕለተ ዓርብ። መስቀሉም የተዘጋጀው በዕለተ ዓርብ በሶስት ሰዓት ነው፣ ካሳ እንዲሆን ነው። በመልዕልተ መስቀል በመስቀል እንጨት መሰቀሉም ራሱ በእጽዋት የመጣውን በደል በእጽዋት ለመመለስ ነው። አዳም በእፀ በለስ ያመጣውን በደል ኃጢያትና ፍዳ መርገምን ድል ይነሳ ዘንድ ክርስቶስ ይሽር ዘንድ ክርስቶስ በመስቀል ተሰቀለ። በወሪቱ መስቀል ወይ እንጨት የመርገም ምልክት ነበር፣ የወንጀለኛ ምልክት መቅጫ ስለነበር ማለት ነው። በሮማውያን ሕግ ያጠፋ ወንጀለኛ በእንጨት ተሰቅሎ ይሞታል። በእስራኤል ሕግ ተገርፎ በእሳት ተቃጥሎ በድንጋይ ተወግሮ ይሞታል። በፋርስ ህግ በእሳት ይጣላል። በባቢሎን ህግ በዋሻ ይጣላል ወይም ደግሞ በእሳት ይጣላል። እንደ ሰለስቱ ደቂቅ እንደ ዳንኤል ማለት ነው። በክርስቶስ ጊዜ የሮማ ንጉስ ንጉሰ ነገስት ስለነበረ እስራኤልንም ያስተዳድር ስለነበረ የሮሙ የመቅጫ ህግ ወደ ኢየሩሳሌም ሂዶ ክርስቶስ እንደ አይሁድም ተገርፎ፣ እንደ ሮማውያን ህግም በእንጨት ተሰቅሎ ነው የሞተው። እና ክርስቶስ መርገማችንን ተሸከመ እንደተባለ ደዊያችንን ተቀበለ፣ ህማማችንን ተቀበለ፣ መርገማችንን ተቀበለ እንደተባለ መርገማችን እርሱ ተቀብሎ መርገማችን ያጠፋ ዘንድ ኃጢአታችን ይደመስስ ዘንድ ስለሆነ ሰው የሆነው የተሰቀለው በእንጨት ተሰቀለ ማለት ነው። ስለዚህ መስቀል ክርስቶስ የተሰቀለበት መርገምን ያራቀበት ነው። ለዚያም ነው መጽሐፍ አስተሐፈረ ኃጢአተ በሊ በምር ዋጠሞተ በውስተ ሲ ወነሰተ ሙስና ሙስተ መቃብር ወነሰተ ሙስና ሙስተ መቃብር ወሳረ መርገም በዲበ ዕፀ መስቀል ኃጢአትን በምድር ላይ አሳፈረ፣ ሞትን በመቃብር ውስጥ አጠፋ ደመሰሰ፣ መርገምን በመስቀል ላይ ሻረ አጠፋ ብሎ የተናገረው ለዚያ ነው። እና በዚህ መልኩ ነው የመጣው እና መስቀል በአጠቃላይ ክርስቶስ መርገምን ያስወገደበት መርገም የተሻረበት የሰው ልጅ ኃጢአት የጠፋበት የበረከት ምልክት የድል መንሳት ምልክት ነው ማለት ነው። መስቀል ስንል ስድስት ነገሮችን ያካትታል ወይም ደግሞ መለየት የሌለባቸው የምናስባቸው ስድስት ነገሮች ናቸው። አንደኛው መስቀል የእግዚአብሔር የሕሊና ስቅላት ነው። አምስት ሺህ አምስት መቶ ዘመን እወርዳለሁ እወለዳለሁ፣ እሰቀላለሁ፣ የእግዚአብሔር ሐሳቡ ይሄ የማይቋረጥ ሀሳቡ ይሄ ራሱ መስቀል ተብሎ ተገልጧል በመጽሐፍ ውስጥ። ሁለተኛ ደግሞ የነቢያት ስቅላት ነው። ነቢያት እንዲሰቀልላቸው እንዲወርድላቸው በአጠቃላይ ሲሹት ሲመረምሩት የኖሩት ሲያስቡት የኖሩት ነው። ይህ ሁሉ ይታሰባል። በሶስተኛ ደረጃ መስቀል ራሱ አይሁድ ያዘጋጁት ክርስቶስ የተሰቀለበት የእንጨት መስቀል እሱ ይታሰባል። በአራተኛ ደረጃ ራሱ ክርስቶስ መስቀል ይባላል። ራሱ ክርስቶስ መስቀል ይባላል። ለምን መስቀል ይባላል? በመስቀል ላይ ከሰራው ስራ ከሰራው ግብር ካደረገው ግብር ተነስተው ክርስቶስ መስቀል ይባላል። ስለዚህ ክርስቶስ መስቀል ስንል ክርስቶስ ራሱ ክርስቶስ ነው። ምክንያቱም በመስቀሉ የተሰቀለ እርሱ ነው። በመስቀሉ መድኃኒትን ያደረገ እርሱ ነው። በመስቀል መርገምን ጥልን የሻለ እሱ ነው። መርገምን ያስወገደ እርሱ ነው። በመስቀል ላይ ፍቅርን አንድነትን ያደረገ ክርስቶስ ነው። ክርስቶስ መስቀል ይባላል እና ይህም ይታሰባል ሌላኛው መስቀል ስንል የክርስቶስ ሕማመ መስቀል ሕማማተ መስቀል በአጠቃላይ ይታሰባል። ከሊት ውስጥ ራስ ከቀራንዮ ድረስ መውደቁ፣ መነሳቱ፣ ወደፊት መጎተቱ፣ ወደ ኋላ መጣሉ፣ አክሊሎስ ከመድፋቱ፣ ምራራ ሐሞትን በአጠቃላይ አምስት ችንካሮችን መቸ በአምስት ችንካሮች መቸንከሩ፣ ይህ ሁሉ በሙሉ የማያልቅ የማይቆጠረው ግርፋቱና ሕማማቱ በሙሉ የክርስቶስ ሕማማት መስቀል ተብሎ ነው ዘታገሰ ሀፍረተ መስቀል የመስቀል ሀፍረትን እየታገሰ ተብሎ የተገለጠውም ይህንኑ ነው። ወይ ኮነ በተጠጣበ ነገር ከመይነሳር መስቀሉ ለክርስቶስ የምናስተምራችሁ በነገር ልባምነት አይደለም ማለት መከራ የለባችሁም ብለን አናስተምራችሁም። ለምን ከመይነሳር መስቀል የክርስቶስን መስቀሉን እንዳንሽር ብሎ የገለጠውም የክርስቶስ መከራ መስቀል አለባችሁ ብለን ነው እንጂ የምናስተምረው ብሎ የገለጠውም የክርስቶስን መከራ መስቀል ነው በሌላ መልኩ። መስቀል ስንል የክርስቲያኖች መስቀል ክርስቶስን መስለው የሚኖሩት ሕይወት በአጠቃላይ መከራ መስቀል ተብሎ ይገለጣል። መስቀልን ያልተሸከመ እኔ ሊከተለኝ አይችልም ያለው ጌታ ይህንኑ ነው። ይሄ ሁለት አይነት ነው። አንደኛ አካላዊ ነው፣ ሁለተኛ ልቡናዊ ነው። አካላዊ የምንለው ልክ ሊቁ መንፈሳዊ አባት አረጋዊ መንፈሳዊ እንደገለጠው ለዘ ተሳየጦ በደሙ ለዝኩ ተሳየጠው ወበደሞ በደማቸው በደሙ የዋጃቸውን ገንዘብ ያደረጋቸውን የተዋሃዳቸውን ደማቸውን አፍሰው ተዋሃዱት ዋጁት ማለት ተዋህዱት ብሎ እንደገለጠው በአጠቃላይ እንደ ክርስቶስ አካላዊ መከራን የተቀበሉ ነው። ቅዱሳን ወደ እሳት የተጣሉ፣ ወደ ባህር የተጣሉ እንደገና ደግሞ ለአንበሳ የተጣሉ፣ በአጠቃላይ ከተሳለ ስለት ከነደደ እሳት ገብተው በሰማዕትነት ያለፉ አባቶች አካላዊ ጥቃት የደረሰባቸው በሙሉ እነዚህ መከራ መስቀልን የተቀበሉ ይባላሉ። ሁለተኛው ደግሞ ልቡናዊ ያልኩህ በልብ መዘከር ነው የክርስቶስ መከራ መስቀል። ስለዚህ ቅዱሳን አባቶቻችን የክርስቶስ መከራ መስቀል እያሰቡ አንዳንዶቹ በዘመናቸው በሙሉ ሲያዝኑ፣ ሲያለቅሱ፣ ዕለተ አርብን እያሰቡ ሲተክዙ ኖረዋል። ልክ እንደ ዮሐንስ ወንጌላዊ ማለት ነው፣ ፊቱን ቁጥር አድርጎ ይኖር እንደነበረው። በሌላ መልኩ ደግሞ አርብ አርብ የሚጾሙ ሳይበሉ የሚያድሩ እልፍ እልፍ ጊዜ የሚሰግዱ ራሳቸውን በእንጨት የሚሰቅሉ ራሳቸውን የሚገርፉ ኮሶ የሚቆረጥሙ ከባህር ገብተው ሲጸሉ የሚያድሩ የክርስቶስን ሕማም በአጠቃላይ የሚሳተፉና በልባቸው በአጠቃላይ በተመስጦ የክርስቶስ ሕማም መስቀል ሲያስቡ ሲዘከሩ ሲዘከሩ የሚኖሩ ቅዱሳን አሉ ማለት ነው እና ክርስቲያኖችም በዚህ መልኩ ነው የሚኖሩ። በቤተ ክርስቲያን በጉልላቱ በልብሳችን በተለያየ መንገድ መስቀል ምልክት የምናደርገው ያንን የክርስቶስ ሕማም እያሰብን ነው ማለት ነው እና ሕማምህን እናስባለን ትንሣኤንም እናስባለን የተባለውም ይሄ ሐሳብ ነው እና መስቀል ስንል ይህን ሁሉ የሚያካትት ነው።